ማርያምን ሰድቧታል ብላችሁ ስትሉ የነበረው ኦርቶዶክሳውያን፣ ቆስላችሁ ከሆነ ቁስለኛውን አክሙ። ታማችሁ ከሆነ ህመምተኛችሁን አክሙ። በራሳችሁ መጽሐፍትን የተዋረዳችሁት ኦርቶዶክሳውያን፣ ተዋርደናል ብለህ ቃልክ ኤርሚያስ አድ ለሚያዋርድኩ የተጻፈን ማንበብ ነውር ከሆነ ይኸው ዘወርሃ ታኅሣሥ በሌላኛው ድርሳን ላይ ገጽ አራት ማለት ነው ሁለት አይነት ድርሳን ስላለ ማነው ገድል ስላለ ይኸው እንደዚህ ይላል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ሆተ ብርሃን እንደደረሰ የሚናገር በወርሃ ታኅሣሥ ሰባት ቀንም የሚነበብ እንሆ የጻድቁ የአባ ጊዮርጊስ ገድል እንስማ እንሰማ ዘንድ ልቦናችን ሐሳባችን እንሰብስብ፣ ይላል እዛ። በኋላ ይህን እናንተ እነሱ ይበሉ እኔ ስለማለው ማለት ነው። ዳግመኛ ይላል ያው ዳግመኛም ለስም አጠራሯ ስግደት ይሁንና ይህን ንዑድ ክቡር ኢትዮጵያዊ ሊቅ ጻድቅ ቅዱስ አባ ጊዮርጊስ ከዕለታት በአንዲት ዕለት እንደ ልማዱ ከመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ሕሊናው ተመሰጠ የቱ ጋር ነው ኤርሚያስ አበበ የተሳደበው የቱ ጋር ነው ቴዲ ሐዋሳ ቤት ኦርቶዶክስ ተዘረጠጠ ከተገነጠለ ስትሉ የነበረው ያለ መረጃ የተናገርኩት ነገር ካለ ከሰሱኝ እዚ አደባባይ ይቅርታ ጠይቃለሁ ያው ተመሰጠ ወደ ስዕሏም ቀርቦ አቀፋት በሃይማኖትም የስዕሏን ጡቶች ጠባ ቻለው። እንግዲህ የስዕሏን ጡቶች ጠባ በሃይማኖት ከጡቶቿም ጣዕሙ የሚያስደንቅ ወተት ፈሰሰ። አጠገበችው፣ አረካችው። የተጻፈን ማንበብ ነውር ከሆነ ኤርሚያስ አበበ ነውረኛ ና ክብራት እንደምናላቸው እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን በበላአም አህያ አድሮ ተአምራቱን የገለጠ እግዚአብሔር አሁንም ደግሞ በማያምነው ሰውዬ ላይ አድሮ የድንግል ማርያምን ተአምራት ማሰማን። በቅድሚያ አምላካችን ኢየሱስ ክርስቶስ ክብር ምስጋና ይግባው። ሰውየውም እንግዲህ ያው የማይገባውን የማያምንበትን በመናገሩ እግዚአብሔር ይቅር ይበለው እላለሁ። ይቅር ይበለው ችግር የለውም። እግዚአብሔር መቼም ይቅርበ አምላክ ስለሆነ ማለት ነው እንጂ ሰውየው የማይገባውን የማያነበውን የማይረዳውን የማያምንበትን እንደው ጥልቅ ብሎ ገብቶ ከላይ አታይ ባይል መልካም ነበረ። እዚህ ጋር ሲናገር ደግሞ ይህንን እኔ ያልለውም ከዚያው እነሱ ይበሉት አለ። ይሄኛውንስ ማን አንብ ብሎት ማን ተናገር ብሎት ተናገረ። እንደው የማያገባውን ዝም ብሎ ከላይ አታይ ከሚል ይልቅ አርፎ መቀመጡ ለሱ ይበልጠው ነበረ። ይሄ ራሱ አንድ ክደት ስለሆነ ማለት ነው እግዚአብሔር ይህን ተአምራት አያደርግም አይሰራም ማለት እግዚአብሔር በሱ አይምሮ ልክ፣ በሱ አይምሮ መጠን ማየት ነው ማለት ነው። ይህን አያደርግም ማለት እግዚአብሔር እኔ እንደማደርገው ያህል ነው እንጂ እኔ ማደርገውን ያህል ነው እንጂ የማደርገው ከዚህ የበለጠ አይሰራም ብሎ እግዚአብሔር መፈታተል ነው። ከዚህ የበለጠም ክህደት የለም። አሁን በድንግል ማርያም ስዕል ላይ የተደረገውን ተአምራት አይደለም እየካደ ያለ ጻድቁ በእምነቱ በሃይማኖቱ የተደረገለትን እምነት ብቻ ሳይሆን ተአምራት ብቻ ሳይሆን እግዚአብሔር እንደካደው አድራጊውን ማለት ህንጻውን መንቀፍ አናፂውን መንቀፍ ነው ይባላል አይደል? ስለዚህ እግዚአብሔር ነው እየነቀፈ ያለው የማይገባው ሰው እግዚአብሔር አይደለም። እንኳን ለወዳጆቹ በድንግል ማርያም ስም በተሳለው በስዕሏ ላይ ቀርቶ ከኢምንት ቦታ ላይ ከባዶ ቦታ ላይ ተአምራት ማድረግ ይችላል። ምን ምን ከሌለም ይሄማ እንደውም እኮ የድንግል ማርያም በስሟ የተሳለ ስዕል ነው። የድንግል ማርያም ስዕል በሷ ስም ስዕል ላይ ያድረው እግዚአብሔር ድንግል ማርያም በስዕሏ ላይ አድራ፣ በልጇ ቸርነት፣ በእርሷ አማላጅነት ብዙ ስራ መስራት ትችላለች። ቅዱሳንም በሚደረግላቸው በልመናቸው በሃይማኖታቸው ብዙ ስራ ይደረግላቸዋል። ዮሐንስ ምዕራፍ 14 ቁጥር 12 ላይ እኮ ጌታ እንዲህ ብሎ ነግሯቸዋል አማን አማን እብለክሙ ዘይ አምን ብየ ግብረ ዘአነ እገብር ውእቱኒ ይገብር ወዘይ አቢ ምን ነው ይገብር፣ እኔ በኔ የሚያምን ሰው እኔ የምሰራውን ስራ ይሰራል። እዚያ የሚበለጠ ደግሞ ይሰራል። ሰሪው እግዚአብሔር ነው። አሰሪው እግዚአብሔር ነው። በማን ስም ግን ይሰራል? በቅዱሳኑ ስም ይሰራል ማለት ነው። በእነሱ ነው የሚደርገው። ስለዚህ አሁን ሰውዬው በማያገባው ከሚለፈልፍ ይልቅ አሁን እኔ መጽሐፍ ቅዱስን ከመጥቀስ ይልቅ በዚያው እርሱ በተናገረው በቅዱሳኑ ድርሰት ብዙ ጥቅስ መጥቀስ ይችል ነበር ግን አይቀበሉም። ለነገሩ እሱ በማይቀበለው ገብቶ ስለሆነ ካላሃታ የሚለው ይሄንን መጥቀስ ይቻል ነበረ። ግን እኔ ቢያንስ ለሌላ ለሰሚዎቹም መጽሐፍ ቅዱስን ሰብ ነግራቸዋለሁ፣ መረጃ ሰጣቸዋል። ለሚገባቸው ከሆነ መጽሐፍ ቅዱስንም እርግጥ አያምኑበትም። በል የሚላቸውን አንዳንድ አንድ ቃላት አጣሞ ለመተርጎም ብቻ ካልሆነ መጽሐፍ ቅዱስን የማይቀበሉትም። አሁን ግን ቢቀበሉትም ባይቀበሉትም ለሰሚዎቹ ለሌሎቹ መረጃ ይሆን ዘንድ እግዚአብሔር ተአምራቱን እንኳን አይደለም በድንግል ማርያም ስዕል ቀርቶ በኢምንት ቦታ ላይ ከባዶ ቦታ ላይ ማድረግ ስለሚችል የአንተ ተአምራት ነው። አሁን እኛ መረዳት ያለብን እግዚአብሔር እንኳን አይደለም ይሄን ሌላም ያደርጋል ብለን መገንዘብ አለብን፣ ማወቅም አለብን። ሰውየው እርግጥ ላይ ገባው ስለሚችል ነው። ግን ስለው ኦሪት ዘፀአት ምዕራፍ 16 ቁጥር 4 ጀምረን እስከ መጨረሻው እናንብ። ከዚያ ምዕራፋ አሁንም ኦሪት ዘፀአት ምዕራፍ 17 ቁጥር 1 እስከ ሰባት ድረስ እናንብ። ለእስራኤል እግዚአብሔር ያደረገውን ተአምራት መና ከደመና እያወረደ ከሰማይ ማለት ነው። ከሰማይ እያወረደ ውሃ፣ ከድንጋይ ላይ ድንጋይ ላይ ውሃ ማፍለቅ አይቻልም። እግዚአብሔር ግን ከድንጋይ ላይ ውሃ አፍልቆ እንዲጠጡ አድርጓቸዋል። መናውን፣ ኅብስቱን፣ እንጀራውን ከሰማይ አውርዶ እንዲመገቡ አድርጓቸዋል። ይሄ ምክንያት የሌለው ቦታ ነው። አሁን ይሄ እንጀራ የወረደበት ወይንም መና የወረደበት ውሃው የፈለቀበት ቦታ ምእምንት ነው፣ ምክንያት የለውም። እንደውም እስራኤል እንኳን ቢፈታተኑ እግዚአብሔርን ምንድነው ያደረጉት ተፈታትነውታል። ታላቁ ነብይ መዝሙረኛው ዳዊት እንደተናገረው በመዝሙር መዝሙር 77 ቁጥር 19 ጀምሮ እስከ 32 የምናገኘው ኃይለ ቃል አለ። ታማ ይጎል እግዚአብሔር ወይ ይገሉ ይክለኑ እግዚአብሔር ሰራ ማዕድ በገዳም ይዝብ ጥፋት አወያ ወህዝ ማይ ዘውኑ እግዚአብሔር። ደጋ ቦታ ስለሆነ በደጋው ውርጭ አይታጣምና ውርጩን አርግቶ እንጀራ አወረድኩላችሁ ይላል እንጂ፣ እንዲሁ ደግሞ ከደጋው ውሃ አይታጣምና ውሃ ፈለግኩላችሁ ይላል እንጂ፣ ከበረሃኮ ቢሆን ይህንን ማድረግ አይችልም ነብል ብለው ተፈታተኑ። በዚህም ሰዓት እግዚአብሔር ለሙሴ ምንድነው ያለው? አውርዶ ሙስታ አራተ ቆላታ ሐራስ የቦ ወደ በረሃው አውርዳቸው አለው። ከወረሃው አወረዳቸው። ከዚያ እግዚአብሔር መናውን ቢያስቀርባቸው ኑሮ አሁንም አይቻለውም ብለው የነሱን እንትን ሊያንጸባርቁ ነበር። የነሱን ክደት፣ እንደዚህ እንደሰውየው የነሱን ክደት ሊያንጸባርቁ ነበር፣ ግን አልሆነም። እግዚአብሔር ከዚያ መናውንም አወረደው፣ ውሃውንም አፈለቀ ግን ስለተፈታተኑት ምን አመጣባቸው? መቅሰፍት አመጣና ነዘር እየነደፈ እንዲገላቸው እንዲፈጃቸው አድርጓል። ይህን እግዚአብሔርን መፈታተል። ስለዚህ እግዚአብሔር ሰማይ ላይ መና ያወረደ፣ ከደረቅ ድንጋይ ላይ ውሃ ያፈለቀ አምላክ በእመቤታችን በድንግል ማርያም ስም በተሳለው በስዕሏ ተአምራት አያደርግም? እንኳን ወተት አይደለም፣ ከዚያም የበለጠ ማድረግ የሚችል አምላክ ነው። ይህንን አያደርግም ብሎ ይሄ ክደቱን እንደዚህ አንጸባርቆ መናገር ማለት እግዚአብሔርን መካድ ነው። እግዚአብሔርን መካድ ነው። ለማንኛውም ልቡና ይሰጠው ከሆነ ይመለስ፣ ከሆነ ሸር አድርጉለት ይድረሰው። እንደው ሰሚዎቹም በዚህው ትምህርት ቢሆናቸው፣ ሸር አድርጉላቸው፣ ትምህርት ይሆናቸው ነው ማለት እንደው ዝም ብለው ሳይገባቸው ከላህያታ ይበሉ። በተለይ እኔ ከአዋልድ መጻሕፍት አንቀበልም እያሉን ነው፣ አዋልድ መጻሕፍት። አዋልድ መጻሕፍት ካልተቀበሉ አሁን እዚያ ጋር ምንድነው ሐላያታ የሚያደርጋቸው? ከተቀበሉ በዚያው መልስ ይሰጣቸዋል። እንቀበላለን የሚሉ ከሆነ ትክክለኛ በዚያው ልክ መልሶ አለ። የበለጠውን ግን ደግሞ መልስ ሰጧቸው ያንን አንቀበልም ይላሉ። መልሰው እንደገና ደግሞ ሐልሃታይ ሲሉ ይገኛል።